እና ጥግ እና ጋይ ስሄ ልጅ በየሄደበት ጣል ለሚያደርጋትን ነገር ግን አያስቃቸው ኖት ለመናገር እኔ በጣም ነው የሚያስቀኝ ማለት ነው። ወዴ ቁስሉ እስከሚል ድረስ ማለት ነው። ዳኒናጸቅ በልተዋል፣ አንተስ አልበላም። ሀያ አራት ሰዓት ውስጥ ማለት ነው ሀያ አራት ሰዓት በሙሉ አልበላም። ስለዚህ እነሱ መብላት የለባቸውም። ለማንኛውም እንኳን ደህና መጣችሁልኝ። ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከእኔ ጋር ሁሉ ሰላም ነው። ሰላምሽን ያሳጣሽ እና በሉኝ አሁን ማለት ነው አያሳጠኝም እና፣ እንዴት ናችሁ? ላይክ ሸር ሰብስክራብ እያደረጋችሁ እስከ መጨረሻ ተቀዳደሉኝ። ደስ ይሳቅ፣ ይሳቅ፣ ይሳቅ ይሳቃችን እንግዲህ ዛይሬ የዱባዩ ሰውዬ መስሎ ቁጭ ብሎላችኋል። በነገራችን ላይ እምር ድምቅ ብሎባችሁ ነው የመጣችሁት። በአንድ በላም ባንጠጣም ይሄ በቂያችን ነው። አላብርሽ ማለት ነው እኔ በነገራችን ላይ አብርሽ ቀሚሱ ሲለብስ ማለት ነው ጀለቢያው ሲለብስ፣ የሆነ ሰው ነው የመጣ። ፊት ለፊት ያለ ዳገር ማን መሆኑ እዚህ ቀና በቃ ሰው ምን ልበላችሁ ጥቁረቱ፣ ምኑም ምኑም፣ በቃ ቆጭ ያንን ሰው ማለት ነው። ያ ሰው ደግሞ የራሴ የግሌ ሰው ነው። ሰምታችኋል። ሌላ ደግሞ ሌላ ደግሞ እንትና ይሳቅ ደግሞ የዱባዩ ሰውዬ ቁጭ ምነበ አሁን እንደዚህ ለብሰ ዱባይ ገብተህ ማለት ነው። ይሳቅ ያዝ ያደርጓል የባሰ ያ የዱባዩ ሰውዬ ይመስሉ ትመስላቸው ነው፣ ምናልባት ሊይዙ ይችላሉ። እና ለነገሩ ያው በያለቃማን ብትኖር ምንም ማን አይይዝ ማለት ነው። ለማንኛውም አምሮባቸዋል። ለሴቶቹም ደግሞ ቀሚስ እንትነ ጀለቢያ ነገር ቢዘጋጅ ደስ ይለኝ ነበረ። ነገር ግን ነጭም ስለለበሱ እያናክልም እንትና አይደለም ማለት ነው። ለማንኛውም ደስ ብሎናል። እንደዚህ በቃ ፍቅር በፍቅር ሆናችሁ ስለመጣችሁልን የምር በቃ ተመልካች እኮ ነው ያሳረኋቸው ርፍ ያስደረጋችሁልን እና በይሳቅ አትምጪብን ያላችሁኝ እኮ ቀን ላይ ማለት ነው። በይሳቅ አትምጪብኝ እንደ ይሳቅ ምናችሁ ነው? የስንት ሰው ሚስት ነው ሚስት፣ ባል፣ ባል ማለት ነው። የስንት ሰው ባል ነው እንዴ? ቀረተው ባጋም ላክ እኔ ስለጨፈረ ነው። እኔ ወለድ ለመናገር የሚጨፍር ሰው በየስራሱ አይመስለኝም። በቃ እንዲህ ልበላችሁ፣ ምንም አያያዝም ላይ ዜሮ ነው የሚመስለኝ። ስለዚህ ለዛ ለዛ ነው ጨፋድ ሰው አልወድ። እኔ ጠላዋለሁ፣ ሳይሆን ወደ ቀልብህ ይመልስ እና ያልኩ ሌላ ነገር እኮ አላልኩም። ኔኒማሮች እና ከፈለጋችሁ አግቡት። እኔ እናንተ ናችሁ ነገረኛ የምታደርጉ ነው ማለት ነው። ሌላ ደግሞ እንግዲህ ዛሬ ቪዲዮ ፎቶ እየጠበቃ ነበረ ሁላችንም። እውነት ለመናገር እኔ የራሱ ፎቶ እየጠበቅኩኝ ነበረ። እኔ እውነት ለመናገር ሙሉ በሙሉ እንትን ብዬ ፎቶ አልጠበቅኩም፣ እውነቱን ስነግራቸው ማለት ነው። እና ብዙ ፎቶ ጠብቃቸዋል፣ ብዙ ሰው ጠብቆ ነበረ። በውስጡ መስመር የምትጠይቁም ልጆች ነበራችሁ። የቤሎ ምርጫ የት አለ? እንዴት ነው የተለጠፈው? ለምንድነው የማይለቁት ፎቶ ጥበቃ ላይ ነኝ እኔ እያላችሁ ነበረ። እና የሆነ ትናንትና በሩታ ቪዲዮ እንግዲህ ተናግረዋል ካልሰማችሁ ማለት ነው። እና በሩታ ቪዲዮም ተናግረዋል። ስለዚህ የሆነ ትንሽዬ ትንሽዬ ነገር የሚስተካከል ነገር ስላለች በዛ በዛ ምክንያት እሱ ሲጨርሱ እሱ ሲስተካከልላችሁ አምሾር በአንድ ቀን ነው ፎቶ የሚፖሰትላችሁ ማለት ነው። እና ያ ነገር ደግሞ ግዴታ መሆን ያለበት ነገር ስለሆነ እስከሚስተካከል ድረስ ሰብር አድርጋችሁ ጠብቆላችኋል። ውድ ቤተሰቦቼ ምነው ሊቀሩ ነው? ኧረ አይቀሩም እንዴ! ለምን ይቀራል? ሳቅ ራሱ የዱባይ ጉዟችን እየደረሰ ነው። ለዛም ነው እያጣደፍኩት ያለሁት ብለዋል ማለት ነው። ስለዚህ ተዘጋጅታችሁ ብቻ ጠብቆ፣ ግን ፎቶ የሚፖሰትላችሁ ያ ያለ የተናገረው ነገር ትላንትና በቪዲዮ የተናገረው ነገር ጭርስ ሲያደርጉ በቃ ምን ልበላቸው፣ ሙሉ በሙሉ ሲሆን ይለቀቅላቸዋል ማለት ነው። እና ፎቶ ብቻም ሳይሆን ቪዲዮ ይለቀቅላቸዋል። ብዙ ደስታዎች፣ ብዙ የሚያማምሩ ነገራቶች ይለቀቅላቸዋል ማለት ነው። ለምቀኛ ሚሆን፣ ለሸረኛ ሆን፣ ለጤነኛ ሆን፣ ለበሽተኛ ሚሆን፣ በቃ ካለበት ስትረስ ያወጣዋል ብዬ አስባለሁ። ያ ነገር ሲፖስት ማለት ነው። ተው ታንቆም የሞት ካለም እኮ ይሞታል። የዛ ቀን ታንቆ እኔ ታንቆ ሞተ ካለ ወይም ደግሞ ታንቆ የታመመ ካለ የዛ ቀን እኔ በቪዲዮ ያጠፋለሁ። ቪዲዮ ራሱ አልሰራም እና ተንቀቸው ወይም ሞት ከሆነ ማሰላማ ና ይሄ ለምንድ ነው ካለች ደግሞ ለምንድ ነው ምን ታነቀው ካለች ከሆነ ሲስተካከል ማለት ነው። ያው ብዙ ሰው እንዲስተካከል የሚፈልግ ሰው የለ ማለት እንዲስተጓጎሉ የሚፈልግ ሰው ብዛቱ አቤት ብዛቱ፣ አቤት ምቀኝነት፣ አቤት ምቀኝነት፣ አበሻ ማያልፍላት ለዚህኮ ነው እኔ ቢያንስ ኔ አያልፍልኝ ምን ምቀኛ አይደለሁ ምን ይለፍልኝ እንዴ! ምቀኛሞቹ እናንተ ካላችሁ አይለፍላችሁ፣ ምን አገባኝ እኔ። እና ጋይስ፣ ለማንኛውም እውነት ለመናገር ያ ነገር ሲስተካከል የሚለቀቅላችሁ ይሆናል። ሲጀበር እናሳውቃችኋለን። ችግር የለውም እላችኋለሁ ይኒማሮች እሺ የሰው ደስታ የሚያስደስታችሁ በሙሉ ማለት ነው። የዛኔ የምንነግራችሁ ይሆናል። የነ ሙቢው ደግሞ ተስተካክለዋል። ሄር እንሻላ እን አታምኖም እንዴ እናንተ የሚነገራችሁ ነገር እመኑ። እኛ ቤት ውሸት የለም። እንቅጭንቅጭዋ ነው። እና እኔ ብዙ ጊዜ እኮ መናገር እኮ እየፈለኩ በዛ ነገር እናገር ነበር እንዴ። ቀመስ ስለምደረግ ነው ዝም የምለው እንዴ። ዝም ምንም እንደማያውቁ ሰው ዝም እላለው እንጂ ማለት ነው። እስከ እስካሁን ድረስ የት በደረስኩኝ። ብናገር ብናገር ብናገር ሆድ ባዶ ይቀራል እንደተባለ እና ለማንኛውም አው የእነሱ ነገር ተስተካክሏል። ሲቀጥል ደግሞ የሩታየ ወንድም እኮ አንድ ነው አላላችሁም እንዴ? ማነው አንድ ነው ያላችሁ ሁለት ናቸው እንዴ? ሁለት ናቸው። አንዱ ቡታጀራ ነው፣ አንዱ ሸገር ነው ያለው። እንሻላ የሸገር ያለው አግብቶ ወልደዋል። እየሸገርም ያለው ውሸት ነው ስላሉ ምናልባት ብዙ ልጆች እንደዛ እያሉ ስለነበረ ውሸት መስሏችሁ ሊሆን ይችላል። ነገር ግን አይደለም፣ ውሸት አይደለም ወልደዋል። እንደሆነ ለመናገር ሸገር ነው የሚኖሩ አንዱ ደግሞ ቡታጀራ ማለት ነው። በነገራችን ላይ በቪዲዮ እስከማየው ድረስ ጨንቆኛ ትላለች። ሲያምራችሁ ይቀራል። ሲያምራችሁ ይቀራል። እኔ እኛ ማለት ነው ፎቶ ራስ እንለጥፍም ነበር እኛ ታምኔላ እንጠቀመው ነበረ እና በዛ በዛ የለም በቪዲዮ ምናምን ለምን የራሱ የሆነ ሁሉም በየራሱ በስራው እንትን ምክንያት ብቻ ብዙ ነገር አላደል እንደዛ አይነት ነገር ማለት ነው እና እኔ መለፍለፉ አሁን አግባብ ነው ሚስጥር ታስወጣላችሁ እኮ እናንተ ሚስጥር አይቀራችሁም አንድ ወንድሟ ደግሞ አይታችኋል ሰሞኑ እንግዲህ አይታችኋል ብዬ አስባለሁ ውድ ቤተሰቦች፣ ለማንኛውም በደህና ኑልን፣ በሰላም ኑልን። ፎቶ ፎቶ ፎቶ ፎቶ ሲጠብቁ ነው የዋሉት ተመልካቾቻችሁ። ስለዚህ ፖስቱ እውነት ለመናገር ቤሎ ለብሰው ሱፍ አ ጊዜ ለብሰዋል። ባይዞ ሁለት ጊዜ ለብሰዋል። አንድ ጊዜ ከነራ ሞጋ ያሰሩ ጊዜ፣ ሁለተኛው ጊዜ ደግሞ ብቻቸው ነው። ምስለኝ ወይስ አንድ ጊዜ ሁለት ጊዜ? አንድ ቡታ ጀራ ላይ ስለዚህ አሁንም ለብሳችሁ የእውነቱ ማለት ነው። የዛ ነው ዝም ብለው ማስታወቂያ ነው። አሁን የእውነቱ ቤሎ ለብሰው ሲለቁ ታየኝ። የዛ ቀን ህዝቡ በሙሉ ይጨልላል እላችኋለሁ። የሚያብደው ያብዳል፣ የሚደሰደው ይደሰዳል። በቃ ታንቆም የሞተው ይሞታል ማለት ነው። የዛን ቀን ታንቆ የሞተ እንግዲህ ለቅሶ ማን ደራሽ እንደሆነ እናያለን። እኔ የለውበትም አልደርስም። እኔ እደሰታለው፣ እየተደሰትኩ ወይም ደግሞ የምታቀርቡልኝ ነገር ነካለ ታቀርቡልኛላችሁ። ከዚህ ውጭ ምን የምመለከተኝ ነገር የለ ምላችሁ አለው እና ሩታዬ እና አብረሽ ፀጎሻ እና ዳኒ ሲቀጥል ደግሞ ኢሳቅ ሙቢ ና የሩታ ወንድም። ቀጥሎ ደግሞ ማን ነው ያለው የተባለው መሰላችሁ? ቤተሰቦቼ አሉ፣ ሁለት ልጆች አሉ ድጋሚ ማለት ነው። ብቻ ማን እንደሆኑ ባላውቅም እነዚህ በሙሉ ይመጣሉ። ስንት ናቸው? እናንተ ቁጠሩ እስኪ አብረሽ፣ ሩታ፣ ይሳቅ፣ ዳኒ፣ ጸጌ፣ ሙቢና፣ የሩታ ወንድም ሰባት እናንተ አንዱ አየር ሞልታችሁ ልመጡ ነው ወይ? ብዙ ናቸው እኮ ገና ሁለት አሉ፣ ድጋሚ ማለት ነው እነዚህ። ያሳካላችሁ ኑ ኑ ኑ ኑ። እውነቴ ነው ምላችሁ። ያሳካላችሁ፣ ከቻላችሁ ዱባይ እሳውዲ ጎብኙልን። ባለፈው ቅርብ ከሆነ እንመጣለን ብለዋል። ስለዚህ ቅርብ ናት፣ ምንም የምትርቅ መንገድ አይደለችም። ጠፍተው የሚመጡ ራሱ አለው። ስለዚህ ለመምጣት ያብቃችሁ፣ እኛም ደግሞ እናንተን ለማየት ያብቃ ነው። እውነቴ ነው። እንዴት እንደጓጓል ለማየት እንዴ! እንዴት እንደጓጓል። እንደዚህ ህዝብ ያጨለላችሁት በሚዲያ፣ በአካል ደግሞ ምን አክል መሆናችሁን ለማየት እንፈልጋለን። እላችኋለሁ ቤተሰብ። ጠብቁ፣ በቃ ያንን ነገር ሲስተካከለው የሚፖስትላችሁ። እየየ አትበሉ እሺ፣ እየየ ብሎ ነገር የለም። ሩታ እንግዲህ ብድሯ ይመለስላታል ብለን ነበር አልተመለሰም። እና አንድ ሰው እየየ ሲል እንዳንሰባ በኮሜንት እራሱ ቢሆን ይዠልጣችኋለሁ፣ ሄድ ሄድ ማለት ነው። ስለዚህ ጠብቁ፣ ያንን ነገር እርፍ ሲጨረስ ሲደረግ ፎቶ ይፖስትላችኋል። የቤሎ ፎቶ ማለት ነው። ፎቶ አሁን ምን ያደርግላችኋል? ዋናው መጋባታቸው እንደምፈልጉት። በይ ሰላም፣ ሆኖልኝ ባጃችሁ ግቡ።